እኔ በራሴ ብዙ የምሰማውን ለጥሩ ነገር ለሰዎች ሁሉ ቼር ማድረግ አለብኝ። ያ እንደዛ እንደሆነ ያክል ደግሞ ሰው እንድትተዋወቅም ይገባል። ብዙ ሰው አውቃለሁ እንደዛ እየቀነስኩ ይጨንቀኛል። ሰው በተደ ለምን አስገባኸኝ? አንቺ ነሽ የላክሽው። ያ ለምን አስገባኸኝ? ልክ ለምን አክሰፕት አልከው? በተደጋጋሚ ስላላክሽ። በተደጋጋሚ ነው? አንዴ ነው የላኩልህ። በአንዴ ነው አክሰፕት አልከው እሺ በአንዴ ነው አክሰፕት ያደረኩት እና ዝም ብዬ ነው ልትተዋወቀኝ ስለፈለክ ነው ያስገባኸኝ። ምን ማለት ነው አይደል? በላክሽም በአቅሽም እሱ ከሌለ ምንም ትርጉም አይሰጠኝም። ያ ነው። አይ እኔ ላይክ ለሁለት ሰዎች ፖይንት ላይ አልተግባባህም ከእራስህ ጋር ላይክ ትበደል፣ ትበደል ምንድን ነው ትመስለኝ? ላይክ አስብ፣ በቃ ኢትዮጵያን ብላ አስብ። መጀመሪያ ነው ኢትዮጵያ ነኝ ብለህ እዚህ ኢትዮጵያ ነኝ አለች፣ ከሰማይ ወረደች። ለኔ ማተር ያህል ምንም እንትን የለም እዚህ why don't you just uh, why don't you just talk ዝም ብለን ማውራት ባይዘ አሁን የሚያሳየው ታውቂያለሽ እንደዚህ አይነት ወሬዎች በጣም እንደሰለችው እና ስፒሪቹዋል ወሬ ብቻ ደስ እንደሚለኝ ነው የደከመኝ ነገር ቢኖር የተወለደ ማነህ ምናምን ደክሞኝ ነው ለዛ ነው በጣም ብሶ አውቄያለሁ እንደዛ ማለት ነው ለዛ ነው ስፒሪቹዋል ነገር ላይ በጣም ፎከስ ስለማድረግ አሁን ላይ በጣም ረዥም ጊዜ ሆኖኛል አመት ከምናምን ሆኖኛል ያ ነገር ከሰዎች ዲያሎግ ውስጥ መግባት አልፈልም። ሰዎችን ማወቅ የምፈልገው ጳውሎስ እንዳለው በክርስቶስ በኩል ነው። መጽሐፍ ቅዱስ ጳውሎስ ሲናገር ሰውን በክርስቶስ አቃለ እና ዳስ ዋይ ድክም ስላለኝው እንጂ ድሮ በሆነ አሁን የዛሬ ሁለት ሶስት አመት ብንገናኝ፣ እዚህ ላይ ብለን በጣም ፈናርገን በጣም ተጫውተን ሙዚቃ ተከፍቶ በጣም በቃ የሚገርም ነበር እና እሱ ደከመኝ። እነ እኔ እንደ እንደ እንደ እንዳየሁት እንዲ በተረዳሁት አሁን ሰው የሆነ ነገር አይተው አንቺ እንዲ ነሽ ትላለህ። አይ ቲንክ ከእራስህ ጋር ተጣልተሃል። አ እሺ ኑ ወኔ አሮ ኑ እንዲ ነው ዞን መሰረታዊ መሰረታዊ ችግሮች ያሉት እንስላ ለምሳሌ ምን ምን አይ ላቭ ዩ ግን ባይ ዜ በጣም ነው የምወድሽ የምነግርሽ ነገር ስላለ አይ ላቭ ዩ። ያው እንደማንኛውም ሰው ወዳለው ክርስቲያን አይደለው ሁሉ ነው የምወደው። እና አንድ የምነግርሽ ነገር አለ እንደው በዚህ አጋጣሚ ነው ነው ወይስ መጀመሪያ ከአንተ ከእራስህ ጋር አንድ ከአንድ ከተወዛገበ ሰው ደስ የሚል ነገር ነው ያለሽ? ምን ምን ምን እኮ የተወዛገበ ሰው ምን ይናገራል እንዴ? አይ ግድ አይለሽም። ስሚና ጳውሎስ እብድ ብንባል ይላል መጽሐፍ ቅዱስ። ሲናገር ጳውሎስ እብድ ብንባል እብድ ብንባል ለጌታ ነው፣ ባላምሮ ብንባል ለናንተ ነው ይላል ጳውሎስ። ስለዚህ እብድ ኢትስ ኦኬ። ለናንተ በምን በምን መሰክረው እውነት የተነሳ በእናንተ ዘንድ እብዶች ብንባል አለ ለጌታ ኦርቶዶክስ ነኝ፣ ግን ብጸልይልኝ ችግር የለውም። ቪዲዮ ክፈትሽ። አይ ቪዲዮ የምከፍትበት አይነት ሁኔታ ላይ አደለም ያለት። በምን ጉዳይ ይጸልይልሽ? በጣም ምቀኛ አለብኝ እና በዛ ጉዳይ። ታዲያ ምቀኛ ጥሩ እኮ ነው፣ ያሳድግሻል። አይ እኔ ደግሞ አልተዋሉኝ፣ ወደ እኔ ላኪያቸው። የሶፊ ምቀኛው ሶፊ ሶፊ በጸሎት ካልሆነ እነዚህ የሚለቁኝም ስለማይመስል አልመሰለኝም ነው። ወደ ሌላ ጋር እኔ ብቀኛ ወዳለሁ ባይዘወ ወደ እኔ ላኪያቸው አላለሽም? ደምረው የምሬን እኮ ነው። ጸልዩልኝ፣ ናት አንቺ። ጸሎት አለ አንቺ። ጠንካራ ሴት ነሽ። እሺማ አንቺ ጠንካራ ሴት ነሽ ደግሞ ይጠቅምሻል፣ አይጎዳም። ምቀኛ ጥሩ ነው። ሁለተኛ አንቺ ምን አርገሻቸው ነው ምቀኛ የሆኑብሽ? አይደለም እኔ አሁን ለምሳሌ ሁል ጊዜ ሰዎች ሲነሱብኝ እኔ ምን አርጌ ነው የሚለውን እጠይቃለሁ። ምንም ካላረኩኝ መልስ አልሰጥም። ያደረኩት የበደልኩት ነገር ካለ ግን ሶሪ ብዬ በይቅርታ እኔ ሰው አልበድልም። ሶፊ እረፍት ትፈልጊያለሽ? ሰላም ማግኘት ትፈልጊያለሽ

አንቺ ባለማህተብ ነሽ። አንቺ ባለማህተብ ነሽ። እግዚአብሔር አምላክ ይሰማሻል። ድንግል ማርያም ጋር ጸሎትሽ ይሰማል። ወጪ፣ ድንግል ማርያም ወጪ። በቃ አንቺ የሌላ ቤተ እምነት ሰው አይደለም። የሚጸልይልሽ ወንድሞች አሉ፣ አባቶች ጌም እንጫወት፣ ጋይዝ አያችሁ፣ ደምረው የሚፈልገውን አያችሁ። ጌም እንጫወት ስትለው ደስ አለው፣ ልቡ ረካ። ሰላም እፈልጋለሁ አለች፣ ምን ችግር አለው? የሰላም አለቃ ጌታ ነው፣ የሰላም አለቃ ኢየሱስ ነው። እኔ ከኢየሱስ ጋር አላወራሁም። እሷ የድንግል ማርያም ልጅ ይላል። ቅዱስ ገብርኤል ጊዜ የመሰራች የሚነግራት ቅዱስ ሚካኤል ደግሞ የሚዋጋላት።

ደመሮ እኔ አሁን ኦርቶዶክስ ነኝ አይደል? አልካድኩ ግን ደግሞ እናቴ ደግሞ ፕሮቴስታንት ናት፣ እና እናቴ ትጸልይልኛለች። ስትጸልይልኝ፣ ደግሞ ኖ እንዳትጸልይልኝ አልላት። እሷ እኔ አመንኩትን ነገር እነግራታለሁ፣ እሷም ትነግረኛለች። ትክክል ብላ እምታስበው እኔም እነግራታለሁ። ገባክ? ሁለታችንም የራሳችንን መንገድ ይዘናል። እኔ ኦርቶዶክስ ስለሆንኩኝ እሷ ኖ ነው እንዳትጸልይልኝ ልላት አልችልም። ነገሩን አታክርብኝ። እኔ ነገር የሚከርብኝ ልጅ ነኝ። ነገሩን ወደ ሌላ ነገር እንዳይወስዱብኝ ሎጣ ነው በቃ

ይሄ ፋይን ችግር የሆነው ግን እኔ ደግሞ የምልሽ ምንድን ነው? ኦርቶዶክሳዊ ወንድምሽ በትምህርት አንድ ካልሆንን ከማንመሳሰል እምነታችን ከሌላ ከሆነ እናትሽ የስጋ እናትሽ ናቸው፣ ገባሽ? በጣም ትልቅ እምነት አላቸው። ያ ልጨርሽ፣ ውዴ ውዴ ልጨርሽ። ልጅ ከስጋ አኳያ ከስጋ አኳያ እንደዚህ ቢደረግ እሱ ፋይ ግን ከማታውቂው ሰው ከሌላ ቤተ እምነት ከሆነ በቃ እንደ ወንድሞቼ፣ እንደዚህ ያልኳችሁ ኖርማል ነገር ነው የተናገርኩት። ገባት ጀምረው

አውቆ ነው። የኦርቶዶክስ ጸበል አይጠጣም አይጠጣም። ሌላ ነገር ነው የሚናገረው። አንቺ ብቻ እኮ አይደለሽም፣ ብዙዎች አሉ። ምድር ላይ ብዙዎች። ገባሽ? እሺ እናን ጌም ትጫወታላችሁ። መንፈሳዊ ሰዎች ጠየቅሽን፣ ጸልዩልኝ ሰዎች በእኔ ላይ በምቀኝነት ተነስተዋል ስትይ አንቺን የሚያጽናና ቃል እኛ ውስጥ ወይ እግዚአብሔር ወይ እኔ እኮ ነገር